ዛሬም ለእናንተ ይጠቅማል ይበጃል ብለን ያሰብነው መረጃ ይዘንላችሁ መተናል ይዘንላችሁ የመጣ ነው። መረጃ በጋዝ ምርት ወይ ደግሞ ጋዝን በማምረት የሚታወቀው ጊዮን ጋዝ አሁን ደግሞ ጊዮን ሆምስ በሚል የተለያዩ የቤት ልማቶች ላይ ስላለ በጊዮን ሆምስ የሚሰሩት ቤቶች ምን ይመስላሉ፣ እናንተስ እንዴት ልትገዟቸው ትችላላችሁ፣ እንዴትስ ልትደርሷቸው ትችላላችሁ የሚለው ሙሉ መረጃውን ልንቃኝላችሁ በጊዮን ሆምስ ተገኝተናል። እዚህ አሁን ያለንበት ኮምፓውንድ ውስጥ የተለያዩ የቤት አማራጮች ስላሉ ለእናንተ የሚሆኗችሁን እንደየራ የራሳችሁ ምርጫ እንድትመርጡ ሙሉ መረጃውን ከባለሙያው ጋር በሚኖረን ቆይታ ወደ እናንተ የምናደርስ ሲሆናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል በቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃም ከቦታው ሆኖ የሚያጋለን አብራችሁን ቆዩ። መጣችሁ ወደ ጊዮን ሆምስ ሪልስቴት እንኳን ደህና ቆያችሁም። እንግዲህ ዛሬ ወደ ጊዮን ሆምስ መተናል። ወደ ጊዮን ሆምስ ስንመጣ ብዙ ስለ ጊዮን ሆምስ ከቤቶች ልማት በፊት ያለውን ታሪኩንም ስለምናቅ በጣም ደስ ብሎናል። ምናልባትም ጊዮን ሆምስ የቤቶች ልማት ላይ ከመሰማራቱ በፊት ምን ምን ሲሰራ እንደነበረ ወደ ኢንቨስትመንቱ የገባበትንም እድሜ ጠቅሰ ራስን በማስተዋወቅ ብትነግረን። ታድሎ እባላለሁ የጊዮን ሆምስ ሪልስቴት የሽያጭ አማካሪ ነኝ። ጊዮን እንግዲህ ላለፉት ሃምሳ መታት ዓመታት ቆየት ያለ ካምፓኒ ነው እነዚህን 50 ዓመታት ሲቆይ ደግሞ ስምንት እህት ኩባንያዎች ያሉት ካምፓኒ ነው ማለት ነው። ስለዚህ እነዚህ ስምንት እህት ኩባንያዎች ሜንሽን ስናደርግ ጊዮን ጋዝ ሁላችንም የምናውቀው በየሁላችንም ቤት ጓዳ የሚገኝ ማቴሪያል ነው ማለት ነው። ጊዮን በረኪና በማጽጃነት የምንጠቀመው አንደኛው ኩባንያ ማለት ነው፣ በጊዮን ኬሚካል ስር የሚገኝ እንዲሁ ደግሞ ጊዮን ትራንስፖርት የደረቅ እና ፈሳሽ ጭነት ተሽከርካሪዎችን ለደንበኞች ያቀርባል ማለት ነው። በሌላ በኩል ደግሞ ምስራቅ ብስኩት ፋብሪካ ይሄ ደግሞ እንደ ብስኩት፣ ዱቄት እና ጋሌጣ የተባሉ ማቴሪያሎችን ለደንበኞች ፕሮሰስ አድርጎ ያቀርባል ማለት ነው። በሌላ በኩል ደግሞ ኢትዮጵያን ፕሌውድ የቤት እቃዎችና የቢሮ እቃዎችን በፈርኒቸር መልኩ ያቀርባል ማለት ነው ለደንበኞች ስለዚህ አሁን ደግሞ ስምንተኛው እህት ኩባንያ ጊዮን ሆምስ ይዘን መተናል። ማለት ነው። ሆምስ ስምንተኛ ደረጃ ላይ ያመጣኸው ካምፓኒ ነው የነገርከን ባለው መረጃ መሰረትና እነዚህን ሁላ ኢንቨስትመንት መስራቱ ወይ ደግሞ በእነዚህ ኢንቨስትመንቶች ላይ መሰማራቱ ያልከኝን የእድሜ ልክ ማስቆጠሩ ለድርጅቱ ምን ይጠቅመዋል? ለሚመለከተው ቤተሰብ ምን ይጠቅማል ብለህ ታስባለህ? በጣም ጥሩ። ይሄ አሁን እንግዲህ ወደኋላ የነበረው ይሄ 5 ዓመት መቆየቱ ለድርጅቱም ለደንበኞችም የሚጠቅመው አንደኛ ፋይናንሻል ስትሮንግ ነው። ይህን 50 ዓመት ሲቆይ ስምንት እህት ኩባንያዎች ያፈራ በመሆኑ እርስ በርሳቸው እየተደጋገፉ ነው የሚሰራ። ስለዚህ እነዚህ ስምንት እህት ኩባንያዎች እንበል እንጂ የራሳቸው አሴት ማኔጅመንት፣ ፕሮፐርቲ ማኔጅመንት፣ ማርኬቲንግ ማኔጅመንት ያላቸው ካምፓኒዎች ናቸው። ፋይናንሻል ስትሮንግ ነው ካልንበትም፣ አንደኛው ምክንያታችን እነዚህ የምናያቸው 90 ፐርሰንት የደረሱ ቢልዲንጎች፣ ሁለት ቢልዲንጎች ያለምንም ከደንበኛ ብር ኮሌክት ሳያደርግ በራሱ ፋይናንስ ከዚህ ደረጃ አድርሶ ነው ለሽያጭ ያቀረበው ማለት ነው። የጊዮን ሆምስ መተን ስና እኛ ብዙ ሪል እስቴቶችን ሪቪው አድርገናል፣ ለቤተሰቦቻችን እናም ይሄንን ስናደርግ ቤተሰቦች የራሳቸውን አማራጭ በነፃነት እንዲመርጡ ና የሚበጃቸውን ቤት ትክክለኛ ነው ብለው ባሰቡበት ለእነሱ ትክክል በመሰላቸው መስፈርት መግዛት እንዲችሉ ነው። መግዛት ለሚፈልጉ ና እስኪ የጊዮን ሆምስ የቤት ግንባታ አይነቶቹ ምን አይነት ናቸው? ጊዮን ሆምስ እንግዲህ መጀመሪያ ከሎኬሽኑ ልነሳልህ። ሎኬሽናችን የሚገኘው ቦሌ ወሎ ሰፈር አካባቢ ነው። ይሄም ያልኩበት እንግዲህ ሎኬሽን መጀመሪያ አንደንደኛ ቤት ሲገዛ የመጀመሪያም የሁለተኛም ሶስተኛም ጥያቄው የሚሆን ሎኬሽን ነው። ደኛ ሪተርን ቫሊዩ ማሰብ አለበት እና ወደፊት ቢሸጣው ቢኖርበት ቢያከራየው አዋጭ መሆን አለበት እና ቦሌ ወሎ ሰፈር ነው የምንገኘው። ሎኬሽናችን የሃይማኖት ተቋማት ሙሉ ኢንፍራስትራክቸር ያለበት ማለት ነው ከመሀል ከተማ ደግሞ። አንደኛው ለየት የሚያደርገው ከዋና አስፋልት መቶ ሜትር ገባ ያለ ነው። ምንም አይነት የፕራይቬሲ ችግር የሌለበት ጌትድ ኮምፓውንድ መንደር ነው እያለማን ያለን ስለዚህ ወደ አፓርትመንቶቹ ስንመጣ ሀያ ሽካሪ ጌትድ ኮምፓውንድ መንደር ነው እያለ ማን ያለን ከዚህ ሀያ ሽካሪ ላይ እንግዲህ እንደሚታየው ዘጠና ፐርሰንት የደረሱ አሉን እንዲሁ ደግሞ 30 ፐርሰንት የደረሱ አፓርትመንቶች አሉን ከኛው አካባቢ ደግሞ አንድ ትልቅ መንደር አለ እየተገነባ ያለ ጠቅላይ ሚኒስትራችን በቅርቡ ያስተዋወቁት አዲስ ቱሞሮው የሚባል መንደር ማለት ነው እሱ መንደር እንግዲህ እንደምናውቀው ሰላሳ አምስት ሄክታር ላይ ያረፈ ሂውጅ የሆነ መንደር ነው እንደ መዝናኛም ንግድ ማዕከልም ሁሉንም ያካተተ ነገር ነው ማለት ነው ስለዚህ ደንበ ደንበኞቻችን ከኛ ቤት ገዝተው ከዚሁ ወክ አድርገው ንግድም መርካቶን በዘመናዊ መልኩ በሚል ነው። አሁን ይሄ 35 ሄክታር ወይም 350 ሺ ካሬ ላይ ያረፈ መንደር ነው እየለማ ያለው። ስለዚህ ገበያም ገቢተው መግባት ይችላሉ፣ ተዝናንተው መግባት ይችላሉ። በሁለተኛ ደረጃ ደግሞ ሪተርን ቫሉ ካልኩ ከቀድሞ የተነሳ ደንበኞች ከዚህ ላይ ቤት ቢገዙ ከዚህ እንግዲህ የውጭ ኢንቨስተሮች ይመጣሉ ተብሎ ታስቧል እና እዚሁ ማከራየት ይችላሉ። ዶላር ነው መከራየት የሚችለው። ቂርቆስ ክፍለ ከተማ እንደሚታወቀው አምባሳደሮች፣ ዲፕሎማቶች የሚኖሩበት ሰፈር ነው። ስለዚህ በጌትድ ኮምፓውንድ ብዙ ጊዜ ከሴኪሪቲ አንጻር ተፈላጊነት ይኖረዋልና ለአምባሳደር ለዲፕሎማት፣ ቅድም እንዳልኩህም አዲስ ቱሞሮ ከተባለው መንደርን ዩኒቨርስቲ የሚያደርጉ ሰዎች እኛ ጋር እዚህ መንደሩ ላይ ተከራይተው መኖር ይችላሉ ማለት ነው። በጣም ጥሩ ነው ብለህናል። እና ምናልባትም እዚህ ሳይት ላይ የሆነ ሰው ቤት ቢገዛ ምን አይነት የማከራየት እድል ይኖረዋል? ኮምፓውንድ ነው እንግዲህ ከሴኩሪቲም አንጻር አምባሳደር፣ ዲፕሎማት ብያለሁ ቅድም። ስለዚህ ብዙውን የሚከራዩት አምባሳደሮች፣ ዲፕሎማቶች ይከራዩታል እና በዶላር ነው ኪራያችን የሚሆነው። ከዚህ ሰፈርም ከዚህ ቀደም ተከራይቶ ያሉ ቤቶችን ቸክ አድርገናል እና ከ1000 ዶላር እስከ 3000 ዶላር የሚከራይበት አጋጣሚ አለ ማለት ነው። ወደ ግንባታው ስንሄድ ጊሆን ሆምስ ይነጻጸር ቢባል ሌሎች ሪል ስቴትስ ላይ የሌለ እዚህ ጋር ያለ ብለ የምትለው ነገር ምን አለ? ጊሆን የሚለይበት አንደኛው በኮምፓውንዱ ደረጃ ነው። መሀል ከተማ ላይ እንግዲህ ኮምፓውንድ ሬር ነው እንደምናውቀው ሁላችንም። ስለዚህ ኮምፓውንዱ ብዙ አሚኒቲዎች አሉት፣ እንዲሁም ለምሳሌ እንደ ከርሰ ምድር ውሃ ብንል አሁን ጀምሮ አክቲቭ ሆኖ አገልግሎት እየሰጠ ያለበት ደረጃ ላይ ነው። ሌሎች ደግሞ ማንዳቶሪ የምንላቸው ከፓርኪንግ ጀምሮ አንድ ቤት ለገዛ ደንበኛ ሁለት ፓርኪንግ ነው የምንሰጠው እኛ ከኮምፓውንዳችን፣ ማለት ነው ሪዘርቭ ፓርኪንግ ይኖረዋል። ስለዚህ እንደ ጋርቤጅ ሹቶዎች፣ ሎቪ ደግሞ አንድ ቢውልዲንግ ላይ ወደ ሰባ አንድ ካሬ ላይ ያረፈ ሎቪ ይኖረናል ማለት ነው። ይሄ ሎቪ ደግሞ ምንድነው ጠቅሞ ጊዮን የሚለይበት አንደኛው ናቹራል ቬንቲሌሽን ቤቶቹ እያንዳንዱ ቤቶች ከመኝታ ቤት ከኪችን የተፈጥሮ ብርሃን እንዲያገኙ ያግዛል ማለት ነው። በሌላ በተጨማሪ ደግሞ ጊዮን የሚለይበት አንዱና ዋነኛው ምክንያት የባንክ ብድር አመቻችቶ ነው ለደንበኞች። አሁን እንደምናውቀው ካሽ እጥረት አለና ለደንበኞች 50 የባንክ ብድር አመቻችቶ ነው ብቅ ያለ ማለት ነው። ግንባታዎቹንም እንዳየው በጣም በከፍተኛ ደረጃ ላይ ሄዶ ሶስተኛው ደግሞ እየተገነባ እንደሆነ ነው ያየሁት። እና እስኪ እነዚህ ግንባታዎች የግንባታ ደረጃቸው ምን ያህል ነው? እያንዳንዱ ብሎክ ላይ በመኝታ ብንጠቀስ የመኝታ አማራጮቹ ምን ያህል ናቸው? በካሬን አስታከብት ነግረኝ። ከኮምፓውንድ ውስጥ አሁን ወደ ሶስት ብሎኮች ነው ለሽያጭ የቀረቡት። ሁለቱ ብሎኮች ዘጠና በመቶ አድርሰን ከዛሬ ስድስት ወር አካባቢ ለሽያጭ አውጥተን ጀምረናቸው ነበር። አሁን ዘጠና በመቶ በሚባል ደረጃ ሽያጫቸውም ሶልዳውት አድርገናል። ውስን ስቶኮች ይኖሩናል። ስለዚህ ህንፃው እንደምናየው 90 በመቶ የደረሱት ጂፕላስ 11 ቢውልዲንጎች በፍሎር አራት ቤቶች ነው ያሏቸው። እነዚህ እንግዲህ አራት ቤት ብቻ መኖሩ ደግሞ እንዳልኩህ ሰውም አይጨናነቅም ከፕራይቬሲ አንጻር ቤቶቹ የተፈጥሮ ብርሃን እንዲያገኙ ያደርጋቸዋል። ስለዚህ ህንፃዎቹ ስንመሳ እዚህ 90 ፐርሰንቱ ላይ ሶልዳውት ያደረግናቸው ከቀሩ ስቶኮች 169 ካሬ እና 201 ካሬ ይኖሩናል ማለት ነው። ባለ ሁለትና ባለ ሶስት መኝታ ቤቶች ተጨማሪ ሰራተኛ ክፍል እንዲሁ የራሷ መታጠቢያ ላውንደሪ ክላስ ሰፋፊ በረንዳዎች ያሏቸው ቤቶች ናቸው ማለት ነው። እኛ ጋር አሁን ደንበኛ ሲመጣ ለግዠሪ ስታንዳርድ፣ ለግዠሪ ሊቪንግን የሚያስታውስበት ያም ማለት የቪላ ቤት ስሜት እንዲሰማው አድርገን ነው እየገነባ ናቸው ያሉ ማለት ነው። ስለዚህ የመኝታ አማራጮቻቸውን ብንጠቅስ ከሁለት ጀምሮ ነው ማለት ነው። ከዚያ በታቸው የለም 90 ፐርሰንቱ ላይ ነው እንጂ አዲስ ደግሞ ለሽያጭ ያቀረብ ነው። አሁን አክቲቭሊ ግንባታውም ከአራት ወር ባልበለጠ ጊዜ ውስጥ የቤዝመንት የፋውንዴሽን ሙሉ ስራዎች ጨርሰን ወደ አራተኛ ፎቅ ስላብ እየሞላንበት ያለ ደረጃ ብሎክ ሶስት ብለን ያቀረብ ነው ህንፃ አለ ማለት ነው። ከሱ ላይ ከዚህ 90 ፐርሰንት ከደረሱት ከደንበኞች ኮሜንት ተነስተን ዘጠና ካሬ ጀምሮ እስከ 216 ካሬ ማለትም ከአንድ መኝታ እስከ አራት መኝታ ተጨማሪ ሰራተኛ ክፍል ያላቸው እንዲሁም ሞዲፋይ አድርገን ሌክዥሪ የተባሉ ደግሞ ብሎክ ሶስት አውጥተናል ማለት ነው። ዴሊቨሪ ታይም ላይ አብዛኛው ሪል ስቴት በጊዜው በገባው ቃል አይገኝም እና ጊዮንን እንዴት እንጠብቀው? ልክነህ ኮምፓውንድ ሲሆንም የመዘገየት ችግር ይኖራል ብዙ ጊዜ ብዙ ቦታዎች ላይ እንዲሁ፣ ደግሞ ሲንግል ቢልዲንጎችም ይጀምሩና የፋይናንሻል የካፒታል እጥረት ይኖራል የደሊቨሪ ታይም ይኖራል ማለት ነው። እኛ ጋር ግን እንዳልኩህ ቅድም 90 ፐርሰንት አድርሰን ለሽያጭ ያቀረብናቸው አሁን እነዚህ 90 መቶ የደረሱ ቤቶች ሙስታሁን በስድስት ወር ልናስረክባቸው ነው። ስለዚህ ኮምፓውንድ እንደ መጀመራችን ከስር ከስር ነው ያስረከብን የምንሄደው፣ እንጂ ሙሉ ኮምፓውንዱን አንዴ አልጀመር ነው አንዴ የምንጀምረው ኮምፓውንዱን። በእርግጥ ትንሽ ሊዘገይ ይችላል። ነገር ግን አዲስ የሚገነባውን ቤት መውጫ መግቢያ ጌቱን በሌላ በኩል አድርገን ኮንስትራክሽኑን፣ እነዚህ ደግሞ እንደምናያቸው የጊዜያዊ መውጫ መግቢያ በር ተሰርቶላቸዋል ማለት ነው። ደንበኞች ማግኘት ያለባቸውን ማንዳ ቶሪ የተባሉ አሚኒቲዎች አግኝተው አሁን በስድስት ወር እነዚህ ዘጠና በመቶ የደረሱ ቤቶች ልናስረክባቸው ነው ማለት ነው። ስለዚህ ደሊቨሪ ታይም ይሆን ከፋይናንስም ከእድም እንደነገርኩህ ችግር የለበትም። ስለዚህ ደሊቨሪ ታይም ችግር የለም እኛ ጋ ማለት ነው። ስለዚህ አሁን ያለንበት ሳይት ላይ ያሉን መኖሪያ ቤቶች ብቻ ናቸው ማለት ነው እንጂ የኮሜርሻል ለሱቅ የሚሆኑ የሉ ብዙ ጊዜ መኖሪያና ሱቆች አንድ ላይ ይገነቡና የደንበኞች ፕራይቬሲ ይረበሻል። እኛ ጋ ግን ሙሉ እነዚህን የምናያቸውን ቢልዲንጎች ሙሉ ሬዚደንሻል ነው ያደረግናቸው፣ መኖሪያ ማለት ነው። ይሄ ምንድነው ጠቅሞ ደንበኞች ላይ እንደጠቀስኩልህ ምንም አይነት ጫጫታ አያገኛቸውም። ፈርስት ፍሎር ጀምሮ ሙሉ መኖሪያዎች ናቸው። ታች ግራውንድ ላይ ሪሴፕሽን ይኖረናል። ሙሉ ከፈርስት ፍሎር ጀምሮ መኖሪያዎች ናቸው። ሱቅ ያሰብነው ወደፊት ኮምፓውንዳችን መጨረሻ ላይ በዛኛው በሁለተኛ መግቢያ ሁለት ሞሎች ይኖሩናል ማለት ነው። ከነዛ ሞሎች ላይ ሙሉ አክሰስ የሚያገኝበት ሞል ነው የሚሆኑት። የመዋኛ ገንዳ፣ ጂምናዚየም፣ ስፓ፣ ላይብረሪዎች፣ መሰብሰቢያ አዳራሾች ሁሉ ያካተቱ ሞሎች አሉን ማለት ነው። ኮምፓውንዱ ጫፍ መጨረሻ ላይ የደረሰው ግንባታ ያለው የቤት አማራጭ ነግረኸናል። ከባለ ሁለት መኝታ ጀምሮ እንዳለ የነገርከንና ምናልባትም አዲሱ ሶስተኛው ብሎክ ላይ ከባለ አንድ ጀምሮ እንዳለ ነግረኸናል። ዝቅተኛው የካሬ መጠን በገንዘብ ከፍተኛውም የካሬ መጠን በገንዘብ ቢጠቀስና ይህንን መግዛት ለሚፈልጉ ይሄን ያህል ገንዘብ ቢያዘጋጁ ብለህ ብትገልጽልን። ዝቅተኛ የካሬ መጠን ብለን ያቀረብነው ነው እኛ ጋር ዘጠና አራት ካሬ ነው። ዘጠና አራት ካሬ ባለ አንድ መኝታ ተጨማሪ ላውንደሪ ክላስ አለው እሱንም ባለ ሁለት እናደርገዋለን እያሉ ነው ብዙ ደንበኞች የሚገዙት። ስለዚህ የእሱ ቤት ጠቅላላ ዋጋው 10 ሚሊዮን 800 ሺህ ብር ነው። የእሱን 10 ፐርሰንት ቅድመ ክፍያ 1 ሚሊዮን 80 ሺህ ብር ከፍሎ አንድ ደንበኛ የቤት ባለቤት መሆን ይችላል ማለት ነው። ከፍተኛው ደግሞ የሚገርም ለየት ያለ ቤት ነው። እዛ ላይ ያለው ባለ አራት መኝታ ቤት ነው 216 ካሬ መጀመሪያ ስንገባ የሚገርም ሁለት በሮች ነው ያሉት። እሱ ቤት ሁለት በሮች አሉት። አንዱ በር ወዴት ይወስደናል? ወደ ሰራተኛ መኝታ ቤት፣ የራሷ መታጠቢያ ቤት፣ ላወንደሪ እና ኪችን የመሳሰሉ ነገሮችን ሙሉ አክሰሷን ማግኘት ትችላለች ማለት ነው። በሌላ በኩል ደግሞ ሁለተኛው በር ስንገባ ደግሞ ደንበኛው ሳሎን ላይ ሊቪንግ ዳኒንግ እንዲሁም መኝታ ቤቶችን የሚያገኝበት ሁለተኛው በር ነው ማለት ነው። ስለዚህ አንድ ደንበኛ ይህን ቤት ገዛ ማለት የቪላ ቤት ስሜት ነው የሚሰማው ማለት ነው። በረንዳው በጣም ለቀቅ ያለ ሰፊ በረንዳ ያለው ቤት ነው። ወደ ውጭ ወደ ፊልድ ሄድ ሙሉ አክሰሷን ሰራተኛዋ ሁለተኛው በር ላይ ዘግቶ አክሰሷን ሳትቸገር ማግኘት ትችላለች ማለት ነው። ዲስካውንት አድርገናል። በነገራችን ላይ ዲስካውንታችን አሁን ሰሞኑን ለአስር ደንበኞች በኮታ ነው ያወጣ ነው። አስር ቤት ነው አሁን ኦልሞስት ወደ አራት ቤቶች ደርሰናል። ለአስር ደንበኞች ቅናሽ አድርገናል። ይሄ ቅናሻችን ምንድ ነው? ካሬ ኖርማል ዋጋችን 125 ሺህ ብር ነበር። አሁን 115 ሺህ ብር አድርገን ደንበኞችን እያስተናገድ እንገኛለን። ስለዚህ ለአስር ደንበኞች የወጣ ዲስካውንት ነው። ፈጥኖ ለመጣ ደንበኛ ይህን ዲስካውንት ማግኘት ይችላል ማለት ነው። መሐል ከተማ ላይ እንግዲህ እንደምናውቀው 115 ሺህ ብር በጣም የማይታመን ዋጋ ነው እና ስለዚህ በካሬ 115 ሺህ ብር እዚህ ቦታ ላይ መግዛት ይቻላል። ጠቅላላ ዋጋው 27 ሚሊዮን ብር ነበር ነበረ አሁን ግን ወደ 24 ሚሊዮን ብር ዝቅ ያለ ነው። ስለዚህ የ3 ሚሊዮን ብር ቅናሽ ያገኛል ማለት ነው አንድ ደንበኛ። እሺ እንግዲህ ወንድማችን፣ በስተ መጨረሻም ወደ ግዢ ጥያቄዎች ገብተናል እና የሆነ ሰው ቤትን ለመግዛት ሲያስብ ካሽ ከራሱ ኪስ ብቻ አውጥቶ ለመግዛት አይወስንም እና ምናልባትም ብድር አቅራቢ ድርጅቶችን ተጠቅሞ በራሱ የብድር አማራጮችን አመቻችቶ መጥቶ ሊገዛ ይችላል። ለዚህ ግን ተናጠል ካርታ ያስፈልገዋል። ምክንያቱም ራሱ ካርታው ማስያዣ መሆን ስላለበት ማለት ነው እና በምን ያህል ጊዜ ውስጥ ነው የነዚህ ቤቶች ካርታ የሚያልቀው አንደኛ። ሁለተኛ ደግሞ ራሱ ድርጅቱ የሚያመቻቸው የብድር አማራጭ አለ ብለናል። እሱስ እንዴት ነው? ይሄ ባንክ አማራጭ ያልኩህ አንደኛ፣ አሁን ዘጠና ፐርሰንት የደረሱት ቤቶች ላይ አንድ ወር ነው የሚቀረን። አሁን ካርታችን እየጨረስን ነው ስለዚህ ደንበኛው መጀመሪያ እንደ አድቫንስ ፔመንት ከፍሎ ቀሪውን በራሱ ባንክ። እንደውም ብዙ ደንበኞች ሲጠይቁን ቆይተው ነበር። ስለዚህ አሁን እንደውም ተመቻችቷል ማለት ነው። በራሱ ባንክ ሲሄድ ደግሞ ኢንተረስትሬቱ ይቀንስለታልና እና በራሱ ባንክ እንዲሄድ ካርታችን እየጨረስን ነው። በራሱ ባንክ መጥቶ አስገምቶ መግዛት ይችላል ማለት ነው። በእኛ በኩል ያልኩ ደግሞ ያሉትን ሙሉ ጥረቶች እናደርግለታለን። ያም ማለት እንግዲህ አሁን ፕሮግረሱ 50 ሲደርስ የዛኔ ደንበኛው ወደ ባንክ ሲሄድ ያሉትን እናገዘዋለን ማለት ነው። ስለዚህ በራሴ ባንክ ካለ ካርታው እንደዚህኛው ህንፃ ሲደርስ ካርታውን ወስዶ ማያያዝ ይችላል ማለት ነው። አይ እንዲሁ ደግሞ ላያይዝ ካለ ያለውን ፕሮሰሱን እኛ እናግዘነው ነው። 50 ፐርሰንቱን ማያያዝ ይችላል ማለት ነው። በጣም ጥሩ በጣም ጥሩ። እንግዲህ አሁን ያልከንን ግንባታ በሁለቱ ያው ማለት 90 ፐርሰንት ደርሷል። ያልከንንም ሶስተኛውንም የብሎክ ግንባታ ፕሮግረሱን ብታሳየ መልካም፣ ሂደን ያው በጣም ጥሩ ይህ የምናየው ዘጠና ፐርሰንት የደረሱት ቤቶች እነዚህ ብሎክ ዋን፣ ብሎክ ቱ ብለን ያወጣ ናቸው ማለት ነው። ቀጥሎ ደግሞ ሶስተኛው ብሎክ አሁን ለሽያጭ ክፍት የሆነው ብሎክ ሶስት ከ10% ጀምሮ ቅድመ ክፍያ ብዬ ሜንሽን ያደረኩልህ ይሄ ቤትን ማ ማለት ነው። እንዳጠቃላይ ቤዝመንት መውጫ መግቢያው ደግሞ በዚህ ጋር ጊዜያዊ በር የተሰራላቸው እነዚህ ናቸው ማለት ነው። ስለዚህ አሁን 90% የደረሱት በስድስት ወር ይረከባሉ ያልኩህ በዚህ ጋር መውጫ መግቢያቸው፣ ተሰርቶላቸዋል ሙሉ ማግኘት ያለባቸውን ማንዳቶሪ የሆኑ ነገሮች ያገኛሉ ማለት ነው እየኖሩ ያኛው ኮንስትራክሽን ደግሞ በዛኛው መውጫ መግቢያ ይኖረናል ማለት ነው። ስለዚህ 90% የደረሱት ቤቶች እነዚህ ናቸው። እንደምናያቸው ፕላስ ቴራስ ማለት ነው ስለዚህ ወጥ የሆነ ቤዝመንት ነው ያላቸው ቤዝመንቱም እንግዲህ ቅድም እንደጠቀስኩልህ ሙሉ ከዚህ ከጫፍ ጀምሮ እስከ መጨረሻ ድረስ ወጥ የሆነ ቤዝመንት ነው ያለ እንግዲህ እንደምታዩት ከህንፃ ህንፃ ያለን ጋፕ ወደ 7 ሜትር ገደማ ይሆናል። ይሄ ደግሞ ቅድም እንደጠቀስኩልህ የተፈጥሮ ብርሃን ቤቶቹ ሙሉ መስኮት እንዲያገኙ ተደርጎ የተሰራ ነው ማለት ነው። ወደ 7 ሜትር ገደማ ነው፣ ሙሉ ክፍተት አለ ማለት ነው። ከህንፃ ህንፃ ርቀቱ 7 ሜትር ገደማ ነው ማለት ነው። ስለዚህ ይሄ ጋፕ የከህንፃ ህንፃ ያለው ክፍተት ለሁሉም ህንፃ ነው ማለት ነው። ለሁሉም ህንፃ በዚሁ መሰረት ነው እየገነባን ያለን። በጣም ጥሩ እንግዲህ እንደምናያቸው ቅድም ቢሮ ላይ እንዳወራውህ ሙሉ ቤዝመንታችን መውጫ መግቢያችን በዚህ ነው የሚሆነው ማለት ነው። የነዚህ ደግሞ ጊዜያዊ በሮች ተሰርተዋል እንደምናያቸው ስለዚህ ወጥ ያልኩህ ቤዝመንቱ ደግሞ ሙሉ ስድስት ሺ ካሬ ላይ ያረፈ ቤዝመንት ነው። ከህንፃዎቹ ባለፈ ደግሞ ትርፍ ቦታዎች አሉ እንደምታያቸው፣ በቤዝመንቱ ውስጥ ላይ ማለት ነው። ስለዚህ መኪናዎች እንደፈለጉ መውጣት፣ መግባት፣ መሽከርከር ይችላሉ። እታች አንድ ደንበኛ ግዴታ የሆነ ማንዳቶሪ አንድ ቤዝመንት ፓርኪንግ አለው። ሁለተኛ ደግሞ ኮምፓውንዳችን እንደምታዩ እዚህም አለ። ከላይም ከህንፃው ፊት ለፊት 30 ሜትር ገደማ አስፋልት አለ፣ እዛ ላይም ፓርክ ማድረግ ይችላሉ ማለት ነው። ስለዚህ አንድ ደንበኛ ቤት ሲገዛ ሁለት ፓርኪንግ አለው ማለት ነው። ከዚህ እንደምታዩ አንደኛው ሊፍት አለ። ከደረጃ እንደወጣን ማለት ነው፣ ፊት ለፊት ሁለቱ ቤቶች አንዱን ሊፍት አክሰስ ማድረግ ይችላሉ ማለት ነው። ደረጃችን እንደምታዩ ደግሞ ሜትር ከ30 ነው። እንግዲህ እቃ እንደፈለግን ማውጣት ማውረድ ይቻላል ማለት ነው። ብዙ ቦታዎች ላይ ትንሽ የመጨናነቅ አለና ስለዚህ እንደ ሶፋ፣ ቁም ሳጥን የመሳሰሉ ነገሮችን እንደፈለጉ ማንቀሳቀስ ይችላሉ። መልማት ደበኞች ሁለተኛው ሊፍት ነው። እዚጋ ደግሞ ስንመጣ ይሄ ሊፍትም ደግሞ ለእነዚህ ፊት ለፊት ላሉ ለሁለት ቤቶች የተዘጋጀ ነው ማለት ነው። ስለዚህ ሁለት ቤቶች አንድ ሊፍት፣ ሁለት ቤቶች አንድ ሊፍት መጠቀም ይችላሉ። በፍሎር አራት ቤቶች ናቸው ያልኩ ይህን ይመስላል ማለት ነው። ኦኬ በጣም ጥሩ። ስለዚህ ይሄ ሎቢው ብቻ ነው ማለት ነው። ይሄ ሎቢ ነው፣ ወደ ሰባ አንድ ካሬ ላይ ያረፈ ሎቢ ነው። ይሄ ማለት እንግዲህ ቤቶች ናቹራል ቬንቲሌሽን እንዲያገኙ፣ እንዲሁ ደንበኞች አነስ ያለ ሴርሞኒ የምናዘጋጅ ቤት በዚሁ ላይ ማዘጋጃ ይሆናል ማለት ነው ነው በራችን ይሄ ነው። ይህ ቤት 169 ካሬ ሁለት መኝታ ተጨማሪ ሰራተኛ ክፍል የራሷ ባዝሮን ብዬ የጠቀስኩት ይሄ ቤት ነው። ስለዚህ ወደዚህ ስንገባ ኪችናችን ሰፊ የሆነ ኪችን አለ። በኪችኑ በኩል ደግሞ የሰራተኛ ክፍል የራሷ መታጠቢያ ክላስ አለ ማለት ነው። ስለዚህ ሁለተኛ በራ ደንበኛ እዚህ ላይ ዘግቶ ወደ ውጭም ፊልድ መሄድ ይችላል ማለት ነው፣ ሰራተኛዋም እንዳትቸገር። ወደዚህ ደግሞ ስንገባ እንግዲህ እንደምታየው ሰፋ ያለ አቀማመጡ እጅግ በጣም የሚያምር ሳሎን ሊቪንግ ኤን ዳይኒንግ እዚህ እናገኛለን ማለት ነው። ቀጥታ ሰፊ ቤት ማለት ነው እንደምታየው። ይሄ ደግሞ ፊት ለፊታችን የምናገኘው በሳሎኑ በኩል እጅግ የሚያምር ሰፊ ሆነ በረንዳ አለን ማለት ነው። እዚህ ላይ እንግዲህ አትክልቶችም ደንበኛችን ሙሉ መጽሐፍ ማንበብ ይችላል። ፀሐይ እየሞቀ እዚ ጋ ሙሉ አገልግሎት መጠቀም ይችላል ማለት ነው። ሰፊ በረንዳ አለን። እዚ ጋ ፊት ለፊታችን እንደምታየው፣ እዚ ጋ እንደምናየው ሜድን ላውንደሪ ማሽን ማስቀመጫ እዚህ ጋር ተዘርግቷል ማለት ነው። ሙሉ እስከ ላይ ድረስ ጨርሰናል። ቦይለርን ማሽን ማስቀመጫ ሙሉ ገጣጥመን ጨርሰናል ማለት ነው። ወደዚህ ስንሄድ ደግሞ ወደ መኝታ ቤቶቹ ነው የምንሄድ። እዚህ ጋር አንደኛው የልጆች መኝታ ቤት ያለው አለ ማለት ነው። ይሄ እንግዲህ እንደምታየው የልጆች መኝታ ቤት ነው። የራሱ ቁም ሳጥን ስፔስ አለው። እዚ ጋር ደግሞ እንደምናየው ቆንጆ እይታ ያለው መስኮት አለን ማለት ነው። ከዚህ መኝታ ቤት ማለት ነው። ሰፋ ያለ የልጆች መኝታ ቤት አይመስልም። ሰፋ ያለ መኝታ ቤት ነው ነው ማለት ነው። ከዚህ እንደወጣን ደግሞ ይሄ ደግሞ ከሳሎን ለሚመጡና ለዚህ ለልጆች መኝታ ቤት የጋራ መታጠቢያ ቤት ነው ማለት ነው። ከዚህ እንደወጣን ወደ ማስተር ቤድሩሙ ስንሄድ እንግዲህ እንደምታየው ይሄ ደግሞ ማስተር ቤድሩማችን ነው። ሰፋ ያለ ቤድሩም ነው። ይህ መኝታ ቤቱ ብቻ ነው። ሙሉ ወኪንግ ክሎዚት ቁም ሳጥን ባዝሩሙ ደግሞ እዚህ ውስጥ ነው ማለት ነው። ሙሉ አክሰሱን ማግኘት ይችላል። በዚህ በኩል ደግሞ እንደምናየው አነስ ያለ በረንዳ አለ ማለት ነው። እዚህ ጋር መጽሐፍን ማንበብ ይቻላል ማለት ነው። ይህን ይመስላል እንግዲህ አሁን ያሳይህል ካለው ከ90 ፐርሰንት ደርሷል ከተባለው ቢልዲንግ ላይ ባለሁለት መኝታ ክፍሉ ነው። ሲሊንግ ሃይቱ ምን ያህል ነው? ምናልባት አንድም ቤት ስናይ ለምቾትም ሙቀትን ለመቀነስ የሲሊንግ ቤት በጣም ወሳኝ ነው እና ምን ያህል ነው ሲሊንግ ሄቱ ሶስት ሜትር ገደማ ነው ሶስት ሜትር ይሆናል ማለት ነው ሲሊንጉ ልክ አንድ ቤት ሲገዛ ሙሉ ደንበኛው ትንሽ መጨናነቅ እንዳይኖር ሲሊንጉ ወደ ሶስት ሜትር ገደማ ነው ማለት ነው ለአያያቸው አቀማመጣቸው ቤቶቹ ሾጠጥ ያለ ምን ያለ ኮሪደር የሚመስሉ ቤቶች አሉ ብዙ ቦታ ና እዚህ ግን የካሬ አቀማመጥ አራት ማዕዘን ቤቶች ናቸው። መኝታ ቤቶቹም ሳሎኑም እንደምናያቸው ማለት ነው። አቀማመጣቸው ቆንጆ ናቸው። በጣም ጥሩ